ከተከታታቱኝ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ብሩኬን እንግዲህ ዛሬ ደግ አርጓታል ሳይ፣ የሰሞኑን ደስ ደስ የሚል ትዕይንት እየመጣ ነው። እንግዲህ እንደምታውቁት ትናንትና ቪዲዮ ላይ ያለቀው ምንድን ነበረ ዝን ሞገስ ዳጣንቀ ጥሯት ተቀጣጠሩበት ቦታ ማንን አይቶ ነው ወደኋላ እያሸገሸገ ና መሳሪያ እያወጣ ነበር። ቪዲዮ አለቀው። ዝናን አይቶ ነው? የዝናን አጋጆች አይቶ ነው? ማንን አይቶ ነው እያል ያው ልብ አንጠልጣይ አድርገውት ነበረ ያለቀው። ከዛ ዛሬ እንግዲህ የቀጠለው ምንድነው። ማንን አይቶ ነበር እንደዛ ሲያሸገሽግ የነበረው? ብሩኬን አይቶ ነው ሞገስ። ያው ሞገስና ብሩኬ ብሩኬን ስላኮረፈው ሞገስ ሮላን አሳልፎ ሰጠብኝ ብሎ እና ይቅር ማለት አለበት፣ መታረቅ አለባቸው። ምክንያቱም እሱም እኮ በእርግጥ ጥፋቱን በጣም ክሷል፣ ግን በጣም በጣም ጸያፍ የሆነ ስህተት ተሳስቶ ነበረ ሞገስ ማለት ነው። ያንን ነው እንግዲህ ብሩኬ ይቅር ያለው። ስለዚህ ይቅር መባባሉ ያለ ነው። ብሩኬን ሞገስ ይቅር ማለት አለበት። በቅርብ ቀን እና ሞገስ ብሩኬን ሲያዩ ነው በቃ ዲያጣ እንደውሎ ብሩኬን ማኔዜሽ ላይ ቶላለች እሱ እንደዚህ ሊመጣሽ ምናምን ብሎ፣ ምን ችግር አለው አንተ በቃ ለምንድን ነው እስካሁን አኩርፏል፣ እንዲህ ምናምን ብትለው አይቻልም ብሎ አኩርፏል ማለት ነው። ያው ተዛሱም በቃ ኔ ተመልሻለሁኝ ያለ መመለሱ ጥሩ ነው። እንግዳ ያው ሌላ ጊዜ መታረቅ ይታረቁ እንጂ አሁን እሱ እነ ቡርኬ ጋር ተገናኝቶ ኖሮ አንደኛ ዝና ማህሌት እና አጋቾቹ ሶስቱ የሚያዩት ነበር እና ተከታትለው ሄደው ያለችበትን የት ገኘ ነበር። እና ለመገኘቷ በጣም እሱ አለመገኘቱ ነው። ብሩኬ ጋራ በጣም ጥሩ ነው። እሱም ተመልሶ ሄደ። ከዛ እነሱ ማህሌትና ዝና እየተከታተሏቸው ነበረ። ማህሌትና ዝና ሲከታተሏቸው ያው በኋላ እሱም ተገናኙ። ዳጣናት እሪ በቃ ዝና እየተከታተለ ነው ብላ በጣም እንዲህ እንግጣ ለብሩኬ ትነግረዋለ። የብሩኬ ምንም እንዳትፈሪ ሞገስ ግን እንኳንም አላገኘ ነው፣ ምክንያቱም እያገኙት ነበር። እሱንም እንኳንም አልተገናኘንም ብለዋለ። ከዛ እንግዲህ ውጥር ውጥር እያለመጣ ዝና ምንድን ነው ከመሙት በፊት ምናምን ምናምን ያው እንግዲህ ያው ታውቃላችሁ ዝና ማስፈራሪያው ጉራውና ሰውነቱና ምላሱ ነው እንጂ ባዶ ቅል እኮ ነው፣ ባዶ ቅል። ታውቃላቸው ወይ ፍቅር አይገባው ወይ አልሙኒየም። ብሩኬ ላይ እንደለመደው ሊላላጥበት ብድ ይገለጥ። አሁን ቀደም ታውቃላቸው ብሩኬ ለልጁ ሲል ያን ቢመታው ያምን ቢለው ያምን ቢለው ጸጥ ነው የሚላቸው፣ አቅምና ጉልበት ያጡ ሳይሆን ልዩ መታከም አለባት። በቃ እስር ቤት መግባት አይፈልግም፣ ብዙ ብዙ ነገር እና ያንን ነገር እየፈራ ነበር ዝም የሚላቸው። ዛሬ ግን ሊታገሰው አልቻለም። ዝና እንግዲህ ብሩኬን አንድ ጊዜ በቦክስ ብሎ ጣለው። ፊት ተጎረረበት መቃብር ላይ ምን ተብሎ ይጻፋል መሰለክ ሰው ከመሞቱ በፊት ምናምን ብሎ ተፈላሰፈበት ማለት ነው። ከዛ አንድ ጊዜ በቦክስ ብሎ ብሩኬን ጣለው። ከዛ ብሩኬን ሲጥለው ግን ዳጣ። ይሄ ዳጣ በቃ ዳጣ እንመጣበታለን። ዳጣ በቃ አንደኛ እኮ ናት። አንደኛ ከዛ መታውና ቤተሰብ መቶ ሲጥለው ዳጣ ደግሞ ድንገው አንድ እዛ ኪድዬን ተነካው ደግሞ በዝና ናት የምንፈረክሰ አንዴ እንደነካው አለችው። ያንን የምትፈራውን ጀግና ዝናን ግን በብሩክ ስለመጣባት አላስቻላት ጀግንነቷን የተነሳው በዚህ ነዋ ናት የምከፍልህ አንድ የተነካውና ደግማ አለች ማለት ነው። ከዛ ወዶች እሱ ደሞ አስታወሰ ያደረጉትን ሁሉ ለቅድስት ጋራ በቃ መበቀል ነው። እስከ ዛሬ ድረስ ያሳለፍኩት ነገር አለ። በዛ ነገር ደግሞ ምንድን ነው በቀል ነው አላት ማለት ነው። ጋሽ ለምን አትተው ምናምን ብትለው አልተውም ብሎ አንድ ጊዜ ታስታውሳላችሁ፣ ማህሌት በጥፊ መታቸው። እሱም ተኩሶባት መጥቷት እዛ ቤት እንደመጣች ልጁ ፊት፣ ምሳሌ ፊት ነው በጥፊ ያለችው ማለት ነው። ከዛ ጸጥ ብሎ ምሳሌ እስክትድን ድረስ ሁሉን ነገር ማሳለፍ አለብን ምናምን ብሎ ልጁን አሳምኖ ዝም አለ ማለት ነው። እፍና አድርጎ ስሜቱን አልመታትም ወይ ምንም አላድርጋትም። በቃ አንቺ ቀንሽን ጠብቂ፣ ቀንሽን ጠብቂ ብሎ ነው ዝም ያላትና ያንንም አስታወሰ። የበደሉትን ሁላ አስታወሰና በተስታ አቀመሰው እዛው ማለት ነው። እንግዲህ አይበገሬው ማንም አይነካኝም ባዩ ዝና መሬት ተዘርሮ ወደቀ። ከዛም በኋላ እያስታወሰ እያስታወሰ እያስታወሰ እንከግባለት ብሎ ቅጥቅጥ አደረገው ማለት ነው። ቅጥቅጥ ቅጥት፣ አባቱ ድቅበቱ አደረገው። አብዝቶት ነበረ። ከዛ ውዶች፣ ቅጥቅጥ ታደረገው በኋላ ዳጣ ደግሞ አቅራራችን እኮ ዘራፍ፣ አካኪ ዘራፍ፣ ዘራፍ አለች ዳጣ። ይመቻት የምር አንደኛ ከሆናት ዳጣ እና ማህሌት የሁሉ ሲክ ረተው ቡሩኪ ሞት ባለ ረተው ተው ትላለች። እና ዳጣ ደግሞ ያንን የያዘችውን ድንጋ ይዛ ከጀለ ታረጋታለች እሷል ማለት ነው። ማህሌትን ልግባላ ነበር ማህሌትን ራሱ። እና ውዶች ዬ የዛሬ ትይንት በጣም በጣም በጣም አሪፍ ነው። እንግዲህ እስኪ ቀጣዩን ደሞ ምና ይሆናል አብረን። ያው የዛሬውም እንግዲህ እናንተ በኮሜንት ሀሳብ አስተያየታችሁ እንደምሰጡት እኛ ደግሞ በቪዲዮ ሀሳብ አስተያየታችን እየሰጠን ነው ላይክ ሸር እያደረጋችሁ አበረታቱን በረታቱን የነምሳሌ ድራማ በጣም በጣም ደስ የሚል ድራማ፣ አሁን ላይ ካሉት ድራማ እንደኛ ቢባልም አያንስበትም። አሁን ላይ ካሉት አሪፍ ድራማ ነው ብዙት፣ ይህ እንትም ያለው የእነሱ የነ ምሳሌ ነው። እና ውዶች ላይ ሸር ሰብስክራይብ አድርጉ። እንግዲህ የዝናና የማህሌት ታሪክ የሚቀጥል ይመስላል። አሁን እንደውም ጥሩ ቻንስ ያገኘች ይመስላል ማህሌት። ምክንያቱም በዚች በዚች አጋጣሚ ትንሽ ትንሽ ክፍተት ስታገኝ እሱን መጠጋትና እሱን በፍቅር መጣል እሱን አግብታ ሀብታም ባለ አግብታ ሀብታም ሆና መኖር ስለሆነ ምኞት ነቅዷ፣ ያንን ደግሞ ለማሳካት እችች ፎርሳ እችችን ቻንስ ስታገኝ ከዝና ጋር መግባቢያ ትሆናታለች። ለሷ ጥሩ ቻንስ ነው። እንዲህ ራሱን እንኳን በቅርቡ ነው የተሰፋው፣ ምናምን አይዞህ ዝና ምናምን እያለች ነበረ ብሩኬና ቅድ ብሩኬና ምሳሌ ምነው ነው ዳጣምታ ቦታው ያው ዳጣ ፖሊስ ለማትት ፖሊስ ምናምን ሊመጣ ይችላል። በቃ ህዝብ እንሂድ ምናምን ብላ ላጥ ብለው ሂደዋል። ያረጉትን አርገው ይሄንን ጎበዝ አስተነፈሱ። ጥጋበኛውን ልሙት ዝናን አስተንፍሰው ሂደዋል። እና ላይክ፣ ሸር፣ ሰብስክራይብ አድርጉ። ቪዲዮ የዛሬው ቪዲዮ ይመስላል። በቀጣይ ቪዲዮ በቀጣይ ቪዲዮ በሌላ ቪዲዮ እንገናኛለን። ባይ ባይ ደህና ዘንብቱ